እንዴ ሀውዬ፣ እንዴ ሀውዬ አመራርሽ፣ እንዴ አዋ አምራለች፣ ልትመጣ አምራለች። ጀማል እንግዲህ እርምህን አውጣ፣ ለአመጣት ነው። ኔ እናት እርምህን አውጣ፣ በቃ ወንድ ልጅ ቆረጠ። ሀውዬ፣ ነይ ቶሎ፣ እዚህ ወደ ወዳችንን እያወራን እናለቃቅሳለን። ነይ ቶሎ ኔ ማር ሁለት ወደ ባሻ፣ ነይ ቶሎ። እንደው ቃል ገብታለች። ቀስ ብለሽ ቃል አስገባሻት እንዳትብሉኝ፣ ቃል ገብታለች እና አላቅሽም። በቃ እንግዲችም ልመጣ ነው በቃ አንቺ የዛን ፕሮሰስ ጨርሽልኛል። እኔ ደግሞ የዚህን ጨርሳለሁኝ። በቃ እንግዲህ አብርሬ ዱባይ ነው የምወስድሽ ብለሻል። እንግዲህ ልፋታሽን ማለት ነው እና ትወስጂኛለሽ። ያው ልጆችሽን፣ ጀማልን ብለሻል። ከሊወሊ ጀማል፣ ከሊወሊ ልጆቹን፣ በቃ ከዚህ በኋላ እንድትወስጂኝ፣ ያው አንቺ የምወስዳለሁ ብለሻል። እኔም እንድትወስጂኝ ነው ዛሬ የመጣሁት። እና ሀያቲቱ በጣም ነው የማመሰግነው በጣም ደስ ብሎኛል። እንደዚህ አይነት መልካም ምህቶች እንዳለ በጎን አላውቅም ነበረ። በጣም ነው የማመሰግነው። በጣም ነው ደስ ያስባልሽኝና ባትወስጅኝም ብትወስጅኝም በቃ ይሄንን ቃላት ስለተናገርሽ በቃ ዱባይ ራስሽ አጠገብ እንደወሰርሽ ነው ያሰብኩትና ቀጣይ ደግሞ እንደምትወስጂ ቃል ትገቢያለሽ ማለት ነው እና እንግዲህ ያው ኢትዮጵያ ነበረች ባይሆን አሁን ስደት አለም ሄዳለች። ድሮም ከዛ ነበር የመጣችው። አሁን ደግሞ እዛ ሄዳለች። እና ባይሆን ግን እንዴት እንዳሄደች ዩቱበር ሆና እንዴት እንደተመለሰ ስደት ባላውቅም ግን ያው አለ አይደለ? ስንበሳጭ ስንናደድ የምናስበው ስደት ነው፣ ስደት መሄድ ስለሆነ የምናስበው። በፊትም ስደት ሂደን ስለመጣን ስደት ነው የምናስበው እና እዚህ የመቀመጥ ሞራሉ አይመጣለንም። እና ያው እሷም ደግሞ ያጋጣሚ ሆኖባት ሂዳ ይሆናል። ልጆችም ያው ባለቤትም ልጆችም አላት። እንግዲህም ደግሞ ወደ ልጆቿ አላህ ይመልሳት። እና እኔም ደግሞ እንደውም አብረን መተን አብረን ሳንመለስ አንቀርም። እና እንደምትወስጂኝ ቃል ገብተሻል። አብረን እንመጣለን፣ አብረን እንመለሳለን ማለት ነው። እና ለማንኛውም ያው እህቶቼ እንጂ እኔ እዚህ ሀገር ለመምጣት አንቺ የኢትዮጵያን ፕሮሰስ ብቻ ጨርሽ፣ እንጂ እንኳን አይደለም በሙያሽ ለምሳሌ ቋንቋ ቋንቋ የሚችል ነው የማይችል ነው ትንሽ የሚያወዛግበው እንጂ ቋንቋን የሚችል ዱባይ ቶሎ ነው የሚመጣው። ስለዚህ ምንም እንዳታስቢ የሚክሩ አንቺ ብቻ ልትዘጋጂ፣ ከዛ ተጨረሽ በኋላ ከጀማልም ከጀማልም ከልጆችሽም ከሁሉም ነፃ ሆነሽ አይጎንት አይዶንት ኬር ብለሽ ከተነሳሽ ወራሪ ጎ ብለሽ ካሰብሽ እኔ ጋር ለመምጣት ፍቃደኛ ከሆንሽ ሁሌም እኔ ዝግጁ ነኝ። እኔ ቆንጆ ቢወስድብኝ የወር ደሞዝ ያ ችግር የለውም፣ ነይ ቶሎ ነው ማለት ነው። ስለዚህ አንቺ ዝመጥሽ የምትደሰች ከሆነ ሁሉን ነገር ሁሉን ነገር ረስተሽ ምስቂ የምትጫወቺ በቃ ፍላጎትሽ የሚሟላለሽ ከሆነ ኤግዛክትሊ፣ በማንኛውም ሰዓት እኔ ላመጣሽ ሬድ ነኝሽ። እኔ ቆንጆ እና ምን እላችሁ ፈልጌ ነው ሀውዬ ግን ማለት ነው እኔ የማሳልፈውን ስቃይ እንዲታሳልፊ አልፈልግም። ማወቅ ያለብሽ ነገር ኔ ማር ማለት ነው። እና እኔ የማሳልፈው ስቃይ አንቺ ላይ እንዲደገም አልፈልግም። የልጅ ናፍቆት በጣም ከምንም ከማንም በዚህ ምድር ላይ ስቃይ ቢባል ከልጅ መለየት፣ በህይወት እያለሽ ልጆችን አለማስደሰጥ፣ ከልጆች ጎን መሆን መሆን በነበረብኝ ሰዓት አለመሆን፣ ይሄ ትልቅ ከባድ ነው። እና ስለዚህ አንቺ ካስብሽበት እኔ ሁሌም ዝግጁ ነኝ። ይሄ እናፍቁትን ችለዋለሁ ብለሽ ካሰብሽ ማለት ነውና እለት በእለት ሰዓት በሰዓት ወር በወር ሰዓት በሰዓት ስደቂቃ በደቂቃ ከልጆች ጋር ሁሌም ጫወታሽ እንኳን እርቀሻቸው ሳትርቂያቸውም ግን በአንድ ሆኖ በአንድ ሆነን አናውቀውም የልጆቻችንን ሁኔታ ማለት ነውና ምንም አይመስለንም። ልጆቻችን ጋር አብረን በምንኖር ሰዓት ምንም አይመስለንም። ግን የምናውቀው የት ነው? ወትን ስንኖር ነው የምናውቀው እና ህመሙ በጣም ከባድ ነው፣ በቃላት የማይገለጽ ነው እና እንዳልሽውም፣ እንግዲህ ዩቱበር ሆኖ የተሰደደ ቢኖር እኔ የመጀመሪያ ማለት ነው። እንግዲህ ያው ዩቱበር ብሎ የተሰደደ የለም። ሁለተኛ እንዳልሽውም ከባድ ነው እውነት ለመናገር ማለት ነው። አይ ነው እኔ ዩቱብ ባልከፍለኝ ብሎ ምናምን አይደለም። ዩቱብ የሚከፍለውን ደግሞ ማንኛውም ዩቱበር ያውቀዋል ማለት ነው። ያኔ ምን ያክል ጥሩ ክፍያ እንዳለው ምን ያክል የሚያስተዳድር ክፍያ እንደሚሰጥ ማንኛውም ሰው ያውቀዋል ማለት ነው። አሁን ላይ ዩቱብ በጣም ይከፍላል። በተለይ ከበፊቱ የበፊቱ ዶላርና ያሁኑ ዶላር አንድ አይደለም። አሁን በጣም ይከፍላል በነገራችን ላይ ማለት ነው። እና አውቃለሁኝ ዞሮ ዞሮ ያው ስለተዋወቅን ዩቱብ የሚከፍለውን ያው እና ይከፍላል። እኔ በነገራችን ላይ ያው አለመስማማት አለ አይደለ? ግጭት ሲፈጠርባችሁ ሴቶችዬ፣ ከኔ ህይወት ተማሩ። ወላሂ ነው የምላችሁ፣ ፈጥናችሁ አትወስኑ። የሆነ ነገር ስትወስኑ ረጋ ብላችሁ መወሰን ያለባችሁ ማለት ነው። ምክንያቱም ውጣና ውረዳችሁን ማን ይጎዳን? ይሄን ነገር ባደርገው፣ በዙሪያ አንድ ሰው ለመጉዳት ሁሉንም ሰው እኔ ጎዳሁት። እኔ ባልኩን ጎዳሁ ብዬ ባልኩን ቀጣሁ ብዬ ልጆችንም አወሬ ቀጣሁት። ይሄ ማለት ነውና ይሄ ይሄን ሁሉ ሳደርግ ግን እኔ የእሱ ላይ ብቻ ነው ቁጣት ላደርስ የፈለጉት አልወስድ የፈለኩት እሱ ላይ ብቻ ነበረ፣ ግን እሱ ምንም አልተጎዳም።

ሰይጣን ማብረር ግዴታ አለባችሁ። እንደኔ ቦግ ብላችሁ እንዳት ጅሉ ጅሉ ውሳኔ እንዳትወስኑ፣ ላለሁኝ እንግዲህ ካውዬም ደግሞ ሊከፋሽ ይችላል። ብዙ የኔ የሰው ሀገር ነው የቀመሰ ሰው። በነገራችን ላይ እንደ ክፍት አማራጭ ነው የምንቆጥረው ማለት ነው። ስደትን እንደ ክፍት በቃ እንደ ረፍት ነገር ነው የምናደርገው፣ አደርገው እንደ መፍትሔ ነገር ነው የምንጠቀመው። ተከማውና እኔ እንደዛ መስሎኝ ነው ይሄን ሁሉ ጥፋት ያጠፋሁት፣ እና ያጠፋሁትን ጥፋት አንቺ እንደማደግም ተስፋ አደርጋለሁ ካውዬ ወላሂ። እና ምንም ቢከፋሽ ምንም ምንም የቱንም ያክል ብትቸገሪ የቱንም ያክል ብትከፊ ከልጆች ጋር ልጆች ማሰብ አለብሽ። ያኔ እናታቸው ልጆች እናታቸው በሚያስፈልጉ በሚያስፈልጋቸው ሰዓት ከጎናቸው መሆን ከዚህ በላይ ትልቅ ነገር የለም። ምንም አይገኝ ምንም አይመጣ ማለት ነው። እና የሚገባሽ ያው ወትሽ ስታየው ነው። እና በጣም ከባድ ነው በነገራችን ላይ ይህንን ነገር አስተንትኛ ሳውራ የሆነ ድካም ነው የሚሰማኝ ነው። በጣም ከባድ ነው። ስላቸው ነው መለየት። እንዲሁ በቀላሉ ብቻ መለየት ይባላል ሰውና በጣም ጥልቅ ጥልቅ ጥልቅ ጥልቅ መቼም፣ በቃ ከልባችሁ ስትበሉ፣ ስትጠጡ፣ ስትሄዱ፣ በቃ እያንዳንዱ ቅጽበት፣ እያንዳንዱ ደቂቃ፣ እያንዳንዱ ሴኮንድ መቼም ከልጆቻችሁ ጋር ናችሁ። የሆነ ነገር ሰው ራሱ እንደዚህ ከልጆቹ ጋር ሲጫወት ከልጆቹ ጋር ቤት ውስጥ እንግዲህ ምን የሚያደርጉትን አረቦት ያላችሁ እና ያንን ባየው ቁጥር እኔም ባይኔን ሳላፈስ መሆንበት ሰዓት የለኝም ዋላሂ ነው ምላችሁና በጣም ከባድ ስራችሁ ነው እና እኔ የደገምኩትን ህይወት እንዴት ደግሞ አልፈልግም። እኔ ከመጣሽ ግን አሁንም ነገም ከመጣሽ አብሽሪ ከጎንሽ ነኝ። እናም ደግሞ እኔ ጋር ከመጣሽ አንጥፌ፣ ጎዝጉዤ፣ ፏፈታ ብዬ እጠብቅሻለሁ። እንዲያውም ከሪፖርት ነው መጥቻ መቀበልሽ ከሪፖርት ማለት ነው። አበባ ይጀ ምናምን ዌልካም ሀቢቢ፣ ዌልካም ቱ ዱባይ ሀቢቢ፣ ዌልካም ቱ ዱባይ ሀውዬ። እንደዚህ በትልቁ አስፊ ማለት ነው ሀውዬ። ዌልካም ሀቢቢ ሀቢቢ፣ ዌልካም ቱ ዱባይ ምናምን የሚል ማለት ነው። በእንደዚህ በትልቁ አስፊ ነው መቀበልሽ ማለት ነው። ስሪስሊ እና ማይ ፕሮሚስ እና ለዝጣጣ የለም አብሽሪን ስልሽ ነው ግን ግን ከዚህ ሁሉ እኔ ነይ ቶሎ ብለሽኝ ነይ ቶሎ የሆነ ስራ አይዲያ ፈጥረን የሆነ አይዲያ ትልቅ ስራ ይዘን አብረን ብንሰራ ይሻላል፣ እኔ ወደ ኢትዮጵያ ብመጣ ይሻላል፣ አንቺ ወደ ዱባይ ከልጆችሽ ነጥዬ ከባልሽ ነጥዬ፣ ይህ ቀልብ ነው እውነት ለመናገር ማለት ነው። እና እኔም ደግሞ በቅርብ እንደምመጣ ያው እርግጠኛ ነኝ። እችን ክረምት ኋና ፍስና አንዴ መሽ ሞጥቻለሁ አንዴ መጥቻለሁ። እችን ኳፍስሼ አዲስ አበባ ነው በአዲስ ዓመት ባዴ አዴሲ ተነዳ እንግዲህ እኔ አምና አዴሲ ተነዳ ከልጄ ከአማሬ ጋር ኢንጆይ እያደረኩ ነበረ። ስለዚያ አሁንም ደግሞ መስከረም ሲገባ መስከረም ሲገባ አዴ አዴ ሲፈነዳ እንኳን ሰው ዘመዱን የጠይቃን ባዳ በሚለው መስከረም ላይ እንገናኛለን ማለት ነው። እንግዲህ ካውየ ከመጣሽም ማመሰርተን እንሄድካሽ ደግሞ ለሚመጣው መስከረም አዴ ሲፈነዳ ሀገራችን እንላለን ማለት ነው። ችግር የለውም። ግን እንዳይከፋሽ፣ እንዳይከፋሽ ወላሂ ቁም ነገር ማለት ነው። እንዳይከፋሽ ያሉት ጋር ተደሰች የእኔ ማር። ምክንያቱም አላህ እኛን ወደዚህ ምድር ሲያመጣን ያው ደስታንም መከፋትንም ሁሉንም ልንሸከም ነው። ስለዚህ ደግሞ የሞቱት ጋር ምንም መሆን አይቻልም። እኛም ወደዛው ስለሆነም የሞተ ሰው ጋር ማንም ሰው አብሮ አይሞትም። ያው ሀዘኑ እያደርብ ይጎዳ። ስለዚህ ከሌሎች ጋር ሰላም ያደርግልሽ። ባለቤትሽንም ደግሞ አላ ልብ አውቃ ያደርግልሽ ኔማ